የአትሌት ገለቴ ቡርቃ ባለቤት የት ነው ያለው? በጸጥታ ኃይሎች ተወስዷል ወይስ አልተወሰደም? የአዲስ አበባ ፖሊስ ኮማንደሩ መግለጫ ምንን ያመለክታል? ተወስዷል ወይስ አልተወሰደም የሚሉት ነገሮች ዋነኛ ነጥቦች ናቸው። ሰላም ጠናስጥልን፣ ውድ ኢትዮጵያውያን፣ ሚኪ ነኝ ከሚኪያስ ኒውስ። ይህ ሌላኛው ቻናሌ ነው። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ በዚሁ ቻናል ወቅታዊና ታማኒ እንዲሁም ሚዛናዊ መረጃዎች ስለምትላለፉ ሳብስክራይብ በማድረግ ወቅታዊና ታማኒ መረጃ ማግኘት በፍጹም እንዳይተዉ። ይህንን ቪዲዮ ስጨርሱ ላይክ፣ ሼር ና ኮመንት በማድረግም ላልሰሙት እንድዳረስ ያደርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። አትሌት ገለቴ ቡርቃ ማህበራዊ ሚዲያ ወጥታ የኢትዮጵያ ህዝብ ይድረስልኝ፣ ተበድያለሁ፣ ተጨቁኛለሁ ብላለች እያንዳንዱ ንብረት በእኔ ስም የነበረው እያንዳንዱ ንብረትን ቀስ በቀስ ገጄ እየወሰደብኝ ጨረሰ፣ በማለትም ነው በአደባባይ ባለቤቷን የገለጸችው ባለቤቷ ማስረጃ ሳይኖር እንደማታውራ ጭምርም የአደባባይ መረጃዎች ፍርድ ቤቱ የወሰነላት ሙሉ ፋይል እንዳለ ጭምርም ከዚህ በፊት ደግሞ እሷንም በጣም በሚያሳዝን ሁኔታ ለመተው ብሎ ደብዳቤ ጽፎላት ጸበለጃለሁ ማለቱ ማለቱም ከነ ደብዳቤ ጭምርም አሳይቷም የምታወቅ ነው። ታዲያ አትሌት ገለቴ ቡርቃ ባልተጠበቀ ጊዜና ሰዓት ሁሉም አትሌት ደስተኛ ነው ብሎ በሚያስብበት ሰዓት ላይ ግን በጣም በሚያሳዝን ሁኔታ እሷ ሚዲያ ላይ ወጥታ ማልቀሷ ለጀግና ይህ አይገባም፣ በማለትም ከዳር እስከ ዳር ኢትዮጵያውያኖች ሐዘናቸውን ቁጣቸውንም ሲገልጹም ተስተውሏል። ታዲያስ የአትሌት ገለቴ ቡርቃ ነገር እንዴት ነው? በርካቶቹም እየገለጹ ያሉት የብዙሃን ሴቶች ጉዳይ ነው፣ በአደባባይ አምጥታ እየዘረገፈችው በማለትም ነው። ሴቶች ብቻም አይደሉም፣ ወንዶችም እንደዚህ የሚበደሉበት ሁኔታም አለ። ንብረት አይቶ የሚያገቡት ሰዎች መጨረሻ ይህ ነው። ፍቅር ላይ ያልተመሰረተ ትዳር ይህ ነው ፈተናውና መከራው። ሀብታምን ቢሆን ሲያገባ በሀብቱ አይቶ ቆንጆ ማግባት ሳይሆን ፍቅር ላይ የተመሰረተ ትዳር ላይ ቢያተኩር የተሻለ ይሆናል፣ ማንኛውም ሴቱም ወንዱም በማለት ነው በርካቶች እየገለጹ ያሉት። ፍቅር ከሌለ መጨረሻው እንደማያምርና ና እንደማይጥም ጨምርም ነው። እሷ ግን በየዋ አይነት ልቧ ወደዋለች፣ እሱ ግን እንደማይወዳትም ነው በአደባባይ ሁኔታዎቹም የሚያሳዩት በማለት በርካቶቹ ሀሳባቸውን ሲያጋሩም የሚስተዋለው ትዳር የቃቃ ጨዋታ አይደለም። በደንብ ጥንቃቄ ሊደረግ ይገባል። አንዳንዴ ደግሞ የሰው አመጣጥም በጣም በከባድ መንገድ እንደሆነ ጀምረም ነው። በተለይ ገንዘብን አይቶ የመጡት በጣም ፈታኝና ከባድ እንደሆነ ጨምረም ነው። ታዲያስ አትሌት ገለቴ ቡርቃ ብዙ ጊዜ ኢትዮጵያን ባለም አቀፍ መድረኮች ያስሸለመች፣ በተከታታይ ኢትዮጵያን ያስጠራች ድንቅ አትሌት ነች። በዛ ላይ ደግሞ እሷ ሚዲያ ላይ ወጥታ የኢትዮጵያ ስፒድ ድረስልኝ እኔ እኮ የኢትዮጵያ የቁርጥ ቀን ልጅ ነኝ ስኖር ኢትዮጵያዊት ስሞት ኢትዮጵያ ነኝ በማለትም ነው መግለጫና መጥሪያ ያቀረበችው። ምክንያቱም በአደባባይ የኢትዮጵያ ሕዝብን ተማጽናለች። የኢትዮጵያ መንግስት እንዲደርስላትም ጥሪ አቅርባለች። የአትሌት ገለቴ ቡርቃ በጣም በደሏ ብዙ እንደሆነ ጨምረም ነው የቅርብ አትሌቶቿ ወጥቶ መግለጫ የሰጡት ኢትዮጵያን ያስጠራች ድንቅና እንቁ አትሌቶች መካከል አንዷ በጣም የዋህና ደግ መሰረት ደፋር ነች። መሰረት ደፋር እንባ እየተናነቃት ነበር። ከገለቴ በላይ ልብ ስብራት ውስጥ ሆና በአደባባይ እየተናገረችው ገለቴ ቡርቃን ኮ ተጫወተባት በማለትም ነው የገለጸች ያለችው የንብረቱ ጉዳይ ተዉት፣ እንዳው ንብረቱ አይደለም በጣም የሚያሳዝነው። እስከ ዛሬኔ 3 ልጅ ወልጅ አለው፣ እሷ ግን አንድም ልጅ የላትም በማለትም ነው። ይህም ያሰበችው እሷ እረፍት አድርጋ ከ2010 በኋላ ለመውለድ ያቀደችውን ነገር በጣም በሚያሳዝን ሁኔታ እቅዷን ለማጨንገፍ ስል ጸበለጃለሁ በማለት ደብዳቤ አስቀምጦላት ለተከታታይ ወራት እንደጠፋባት ጨምረም ነው። ይህ ሁላ አትሌት ገለቴ ቡርቃ ያቀደችው ነገር ሁሉ እንዳሰበችው ሊሄድላት አልቻለም። ከዛ በኋላ ደግሞ ፍቺ እንዳቀረበ ጭምርም ነው። እጅግ የሚያሳዝነው በርካቶችንም እንባ ያራጨ ክስተትም የተፈጠረው ምክንያቱም እሷ ባሌ ነው ያመነችው ባል ብዙ ውክልና በሱ እንዳስቀመጠች ጭምርም እሷ እንደዚህ ያደርጋል ብላም አላሰበችም። ልጅ ወልደን የተሻለ ሕይወት እኖራለን ብላ ስትጠባበቅ የደከመችበትንም አንድ ላይ ሆኖ ጊዜ ለማሳለፍ ያሰበችውን ነገር ሁሉን ዜሮ እንዳስቀራት ጭምርም ነው በአደባባይ የገለጸችው። መሰረት ደፋር የቅርብ የገለቴ ቡርቃ ጓደኛ እንደሆነች ጭምርም ነው፣ ከመሬት ተነስታ ያለ ማስረጃ በአደባባይም አትናገርም። እያንዳንዷን ነገር እንደምታቅ ጭምርም ነው። ፍርድ ቤት ስትመላለስ እንደነበረች መረምነው ነው ገለቴ ቡርቃን ለተከታታይ ዓመታት በጣም የሚያሳዝነው በጣም ልብነካል በማለትም እምባ እየተናነቃት ነበር። መሰረት ደፋር የገለጸችው እንደምታወቀው የላዳ ሹፌር እንደነበረ ይታወቃል ባለቤቷ። ከዛም ገለቴ ቡርቃን እያመላለሳት በገንዘብ ነበር ወደ ትሬኒንግ። ከዛም ተጋቡ የፍቅር ጥያቄ አቅርቦላት ነበር ባልተጠበቀ ጊዜና ሰዓት። ከዛ ከተጋቡ በኋላ ነው ይህ ሁሉ ጣጣና መከራ ወደ ሕይወቷ የመጣው በማለትም ነው። ምክንያቱም ገለቴ ቡርቃ ሳትበደል እንደማትበደል ጭምርም መሰረት ደፋርም ዘንበላ ሳታቅም እንደማትናገር ጭምርም የአደባባይ መረጃዎችና እውነታዎች ናቸው። ገለቴ ቡርቃ እያንዳንዱ ደግሞ ማስረጃ ፍርድ ቤት እንዳለ ጭምርም ነው። ታዲያስ ባለቤቷ ታደለ ገብረ መድህን የሚባለው ግለሰብ ተይዟል ተብሎ ማህበራዊ ሚዲያ ላይ ወጥቶ ነበር ሰሞኑን። ታዲያስ በዛ ዙሪያ የአዲስ አበባ ፖሊስ ኮማንደር የገለቴ ቡርቃ ባለቤቷ እኔ ጋር የለም ነው ያለው። የገለቴ ቡርቃ የቀድሞ ባለቤት በፖሊስ ቁጥጥር ስር አይደለም ስል የአዲስ አበባ ፖሊስ አስታውቋል። ባለፈው ምሽት ጀምሮ የአትሌት ገለቴ ቡርቃ ባለቤት አቶ ታደለ ገብረ መድህን በአዲስ አበባ ፖሊስ ቁጥጥር ስር ዋለ የሚሉ መረጃዎች በማህበራዊ ሚዲያው በሰፊ ተሰራጭቷል። የአትሌት ገለቴ ቡርቃ ባለቤት በፖሊስ ቁጥጥር ስር ውሏል መባለው እውነት ነው ስል ሚዲያ የአዲስ አበባ ፖሊስ ኮሚሽንን ጠይቋል። የኮሚሽኑ የህዝብ ግንኙነት ዳይሬክተር ኮማንደር ማርቆስ ታደሰ ብዙ ሰው ያወራል፣ የለም እኮ ፖሊስ ጋር የለም እኛ ጋር የለም የሚል አጭር ምላሽ ሰጥቷል። ግለሰቡ እንዳልተያዘና የሐሰት መረጃ እንደሆነ የገለጹት የኮማንደር ማርቆስ ንግግር አልተያዘም፣ በፖሊስ ቁጥጥር ስር አይደለም ስሉም ነው የተናገሩት። ታዲያስ፣ የገለቴ ቡርቃ ባለቤት የት ነው ያለው? ያ ፎቶ ማህበራዊ ሚዲያ ላይ ከነሽጉጥ የተያዘውስ ማን ነው የሚለው ነው በርካቶችንም ጥያቄ ያስነሳው። ከፊሎቹ እያሉ ያሉት ያው የገለቴ ቡርቃ ባለቤት ታደለ ገብረ መድህን በርካቶቹ አንዳንድ ከዚህ በፊት የግን ትረካ በማቅረብ የፖሊሶችን ጉዳዮች ትረካ በማቅረብ የምታወቀው ባለሙያ ወጥቶ የእሷ ባለቤት ዘመድ ነኝ በማለትም ምንም አላጠፋም ጥፋት የለበትም፣ የእሱንም ጉዳይ ትኩረት ሰጡበት በማለትም መግለጫ መስጠቱም የሚታወስ ነው። ታዲያ በርካቶቹ መንግስት፣ ምናልባት የአዲስ አበባ ላይ የሚንቀሳቀሰው የአዲስ አበባ ፖሊስ ብቻ ሳይሆን የተለያዩ የመንግስት ደህንነቶች፣ ጸጥታ ኃይሎች፣ የወታደር አባላትም የኦሮሚያ ፖሊሶችም እንደሚገኙ ጭምርም ነው። ምናልባት በአንዱ አካል ተወስዶ ይሆናል። አዲስ አበባ ፖሊስ አላወቀም ማለት ሌላው አካል አልወሰደም ማለት አይደለም፣ በማለት በርካቶቹ ሀሳባቸውን ሲገልጹ ታዲያ ሌሎቹ ደግሞ የት ነው ያለው? ታዲያ ለምንድን ነው የማይሆን መረጃ የሚያሰራጩት? በማለትም ጥያቄ ያነሱት አልጠፉም። አብዛኞቹ ግን ግምታቸውን እያስቀመጡ ያሉት የአትሌት ገለቴ ቡርቃ ባለቤት በትክክል እንደተወሰደ ጭምርም የወጡት መረጃዎች ያሳያሉ። የአዲስ አበባ ፖሊስ ካልወሰደ ሌላኛው አካል ወስዷል በማለትም ነው ዝም ተብለው ያ ፎቶ ተቀናብሮ ሳይሆን ግልጽና ቀጥታ ምንም ያልተቀናበረ ፊቱ ራሱ የአሁናዊ ገጽታ ያለበትና ከዚህ በፊት ማህበራዊ ሚዲያ ላይ የተሰራጨው ፎቶ በጣም ልዩነት እንዳለውና እድሜው ትንሽ ተለቅ እንዳለበት ጭምርም ይሁን ላይ የተቀናበረ ሳይሆን በትክክል እንደተያዘና እና ከነጦር መሳሪያ ሽጉጥ በቁጥጥር ስር እንደዋለ ነው። አሁን የገበላይነት ጥሰት አለ እንዳይባልም የተደረገ ንግግር ነው በማለትም ከፊሎቹ ሀሳባቸውን እያነሱ እንደሚገኙ ጭምርም ነው። ቤተሰቦቹም ወጥቶ ሚዲያ ላይም እየተናገረው ይገኛሉ። ልጃችን ኢትዮጵያ አይደለም ወይ? እንመካከርበት እንወያይበት። ልጃችን እኮ የገባበትን ቦታ እስካሁን ድረስ አናቅም። አሁን የት እንዳለ አናቅም በማለትም ቤተሰቦቹም ቅሬታቸውን እያቀረቡ እንደሚገኙ ጭምርም የወጡት መረጃዎች ያሳያሉ። ስለመሆኑ አትሌት ገለቴ ቡርቃ የቀድሞ ባለቤት ታደለ ገብረ መድህን የት ነው ያለው? በማለትም ነው በርካቶቹም ሀሳባቸውን እያነሱ ያሉት። ቤተሰቦቹ እስካሁን ድረስ የገባበትን ቦታ አናቅም በማለትም እነሱም ቅሬታ እንዳቀረቡ ጭምርም ነው የወጡት መረጃዎች የሚያሳዩት። ሚኪ ነኝ። ይህ ሚኪያስ ኒውስ ነው። ሌላኛው ቻናሌ ነው። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ቢሆኑ ይህንን ቪዲዮ ላይክ፣ ሼር እና ኮሜንት በማድረግም ላልሰሙት እንድዳርስ ያደርጉ። ለሰዓታት ያሉኝ መረጃዎች ይነመስላሉ። በወቅታዊና ጫጭር መረጃ እስከምንገናኝ ድረስ በእያላችሁበት ዓለም ክፍል ሰላም ያቆያችሁ።